እነዛ ሰዎች ተገርመው ዒሳ ዓለይሂ ሰላምን ወደ ማምለክ ሲገቡ አላህ የገለጸላቸው ምንድን ነው? አትገረሙ። በዒሳ ከዒሳ የባሰ ተፈጥሮ አለ። ምንድን ያመጣሽብን? እናትሽ እንደዚህ የተከበረች፣ በክያ ያልሆነች በሌላ በመጥፎ ነገር ማትታማ፣ አባትሽ መልካም ሰው ሆኖ ሰው። ይህን ነው ብዙ ጊዜ የሚያጠቃህ በአባት ነው። አንተ አባትህ ጥሩ ሰው ሆኖ ሳለ ጉድ ታመጣለህ ይባላል። ጡ መከራ አለ። ከዛ በኋላ ደግሞ ሂዳ የሚቀበላት ደግሞ ሌላ መከራ፣ ሌላ መከራ አለ። በዛ ሂደት ግን አላህ ከጎኗ ነው። ግን ከጎን ማለት ሰበብ አታስገኝ ማለት አይደለም። አላህ ከጎነህ ነው ሲባል መስራት አለበት ዱዓ ማድረግ አለብ። ዱዓም ሰበብ ነው።

ታሪኳን ተመልክተናል። ዛሬ ደግሞ በነቢዩላህ ሙሳ እናት ታሪክ እንጀምር እንሻላ ስኑ እንመልከት እስኪ ብስሚላህ አልሐምዱሊላህ ሰላት ሰላም ላ ረሱሊላህ። ሴቶች ትላልቅ አርአያ ሊሆናቸው የሚችሉ ትላልቅ ሴቶች አልፈዋል። በተለይ ባለፈው ዘመን ሰሓቦች ጋር መተን ሌላ ትልቅ ሰፊ ነገር ነሱ ሰሐቦች ሰሐቢያት ብለን የምናነሳቸው ማለት ነው። በራሱ ግን በቁርአኑ ሁሉም አማኝ እንግዲህ ቁርአን ሲቀራ ወንድም ሴትም ቁርአንን ሲያነብ ትላልቅ ጎልተው የሚወጡ ሴቶች አሉ። ከነዛ መካከል ዋና ሆና የምትጠቀሰው መርየም ዓለይሃ ሰላም ነች። ከዛ በኋላ ስለ ሙሳ እናትም እናነሳለን። መርየምን አላህ ስብሐነሁ ወተዓላ ካላት ቦታ የተነሳ ታሪኳ የሚወሳበት የሆነ ራሱን የቻለ ቦታ አላህ ስብሐነሁ ወተዓላ ሰጥቷታል። ሱረቱ መርየም ላይ ብዙ ታሪኳ ተወስቷል፣ ስለ ስብዕናዋ፣ ስለ ማንነቷ የሚገልጽ ማለት ነው መርየም

በአሁን ዘመን ግን እያሳዩ ነው ያሉት ሴቶች። ምንድን ነው ሴት ማለት አልባሌ ነገሮችን የምታወራ በሚዲያ የወጣች አስከፊ ነገሮችን የምትናገር በመጥፎ ስብዕናዎች የምትታወቅ ሴት፣ ማህበረሰቡ ምን እያረጋትን፣ ከፍ እያደረገ ያጎላታል ማለት ነው። የሀያነት የህፍረትን፣ ራስን የመጠበቅን፣ የመደበቅን መደበቅ ስል አቅማን አደለም ትደብቀው መደበቅ ስንል አቅሟን አይደለም የምንደብቀው፣ የአእምሮ ክህሎቷን አይደለም የምንደብቀው። እንቁና ምርጥ እንድትሆን ራሷን መገደብ መቻል አለባት። ሁሉም ቦታ ራሷን ፕብሊክ ስታረገው፣ ራሷን ራሷን ስታጋልጥ፣ ተቃራኒ ነው የሚመጣው። እየረከሰችና በማህበረሰብ ውስጥ የወረደ ቦታ እየተሰጣት ነው የምንሄደው። ይህን በአደባባይ እናየዋለን። ራሷን ጠብቃ ስብዕናዋን ጠብቃ ሂጃቧን አስተካክላ የምትሄድ ሴትና ተራቁቷ

በማንነት ደረጃም የአሁን ሴቶች እርስ በርስ ይለያያሉ። አማኝ የሆነች ሴት ከሌላው አካል አላህ ያጠራትና እስጢፋ ያደረጋት ሴት ነች። በኢማኗ ነቢ፣ ሶለላሁ ዐለይሂ ወሰለም ተከታይ በመሆኗ እነዚህን ራእዮች ይዛ በመሄዷ ማለት ነው። አላህ ካጠራቸው ሙስሊም ከሆኑ ከመረጣቸው ሴቶች መካከል ደግሞ እውቀት ሲኖራት ዒባዳ ሲኖራት የበለጠ ደግሞ ከአማኝ ሴቶች ደግሞ የበለጠ የጠራች ትሆናለች በየደረጃው ማለት ነው። ኢባዳ ብቻ ከምታደርግ ሴት ደግሞ እውቀት ያላት ደግሞ የበለጠ አላህ፣ ዝም ብለው ከሚያመልኩ ያለ እውቀት ከሚያመልኩ ደግሞ የበለጠ ደረጃ ይኖራታል ማለት ነው እና ሴት ራሷን ንድ ከታተል የሚያሳይ ነገር እዚህ እናገኛለን። ሁለተኛ መርየም ዓለይሃ ሰላም ቁርአን ላይ ሲገልጻት፣ በኢባዳም ለየት ታርጓታል። ኢባዳ ሲባል ብዙ ጊዜ ወንዶችን ነው የምናነሰው አይደል? ካነት ሚነል ቃኒቲን በወንድ ነው ቃኒታት ራሷ አላለም። ብዙ ነው፣ ወንዶች ናቸው እንግዲህ ኢባዳ ላይ፣ ተሐጅዱም ማነው? የሌሊት ሰላቱም ላይ ማነው? ግዴታ የሆኑ ሰላት ላይ ብዙ ነገሮች ኢዳዕዋውም ላይ የምናገኛቸው ወንዶች ናቸው አይደል? ግን አላህ ሲጠራት በአላህ ዒባዳ የቆየች አላህን የምታመልክ ምሕራብ ራሱ ነበራት። ምሕራብ ላይ ነው ያገኛት ዘከሪያ ራሱ አላህ የምትገዛበት ራሷን ገድባ ኢባዳ ላይ ትቆያለች ማለት ነው። ተፈልገ ራሱ የምትገኝ ምሕራብ ነው። የአሁን ሴት ነው ነው በየሚዲያው ታገኛታለ ኢንስታግራም ላይ ራሷን አጋልጣ ታገኛለ፣ ቲክቶኩ ላይ ተራቁታ ታገኛታለ። ምሕራባቸው የተለያየ ምሕራብ ነው፣ የተለያየ ምሕራብ አሕሰንት። ጃዛከላሁ ኸይር። እቺ ባላ ኢባዳ የቆብየች ነው ማለት ስለዚህ ለአንድ ሴት ልጅ የምታመልክበት የቦታዋ ስፍራዋ በጣም እየተደበቀ በሄደ ቁጥር ለሷ? ያማረና ለቀልቧም ከጌታዋ ዘንድ ላለው ቅርርብ ያማረ ነው የሚሆነው። ከቤትም ጓዳ፣ ከጓዳም ሽፍን የምትልበት ማለት ነው። ቀልቧም እየረጋ ነው የሚሄደው። ወላሂ ሴቶችን ጠይቃቸው፣ ቤታቸው የሚረጉ ሴቶች፣ ኢባዳቸውን ቤት ላይ የሚያከናውኑ ሴቶችና ለኢባዳም አይደለም አንዳንድ ለረባ ላረባው እዚህም እዚያም ከሚውሉ ሴቶችን ወላሂ መረጋጋታቸውን ሳይኮሎጂካል ላይ ያለውን ነገር ጠይቃቸው፣ እነዚያ የተረጋጉ ሆነው ታገኛለህ ማለት ነው። ወቀርነፊ ብዩቲኩና አላህ ቤታችሁ ርጉ ሲል ተፈጥሯችን ያውቃል። አላህ ስብሐነ ወተዓላ ለሴት ልጅ መርጋት፣ ለሴት ልጅ ሰላም የትኛው እንደሆነ ያውቃል ማለት ነው። በዚህም መሰረት አላህ ስብሐነ ወተዓላ በዒባዳ እንድታድግ የዱዓም ሴት ነች። እናቷ ዱዓ አድርጋ በዚህ መልክ የመጣች ነች እና እናቶች ለልጆቻቸው መልካምነት አሁንም ተግተው ዱዓ ማድረግ አለባቸው። በተለይ ለሴት ልጆች ማለት ነው። ባለንበት ዘመን ፈተና ስላለ ማለት ነው። ኋላ ላይ የመጣበት ትልቅ ፈተና አለ?

አላህ የገለጸላቸው ምንድን ነው? አትገረቦ በዒሳ ከዒሳ የባሰ ተፈጥሮ አለ። ያተፈጥሮ ማን ነው? አደም ዓለይሂ ሰላም። አደም ያለ አባትም ያለ እናትም እንደተፈጠረ ማለት ነው። ለእዛ ትልቅ ተአምር መምጫ ሰበብ ነች። ቁርአን ላይ እብነ መርየም ነው፣ አብሮ ከዒሳ ጋር እሷም ትጠቅሳለች፣ የመርየም ልጅ እየተባለ ማለት ነው። እና ጥብቅ ሆና ራሷን አስገዝታ ሄደች። ከዛ በኋላ የሚመጣው ነገር በጣም ለሷ ከፍተኛ አደጋ ነው ማለት ነው። በጥብቅነት የምትታወቅ ሴት እርጉዝ ነች ሲባል ከባድ ነው። ለዛ ሲባል ለትህማ ይሄ በጣም ሴቶች መገንዘብ ያለባቸው ነገር ነው። አንዲት ሴት በተቻለ መጠን በማህበረሰብ ውስጥ ስሟን ከሚያጎድፍ ነገር በጣም መራቅ መቻል አለባት። ለዛ ሲባል ምንድን ያደረገችው እርጉዝ ስለሆነች የተለየ ነገር ስለተከሰተ ማግባቷም የማይታወቅ ነው። አላገባችም። ፈሐመለት ፈንተበደት ብሄ መካነን ቀስያ እርጉዝ ሆና ራቅ ብላ ሌላ አካባቢ ነው ርቃ ሄደችው ማለት ነው።

እናትሽ እንደዚህ የተከበረች በግያ አልሆነች፣ በሌላ በመጥፎ ነገር ማትታማ፣ አባትሽ መልካም ሰው ሆኖ። ሰው ይሄንን ነው ብዙ ጊዜ የሚያጠቃህ በአባት ነው። አንተ አባትህ ጥሩ ሰው ሆኖ ሳለ ይሄንን ጉድ ታመጣለህ ይባላል። ስለዚህ አባት እናት ተጽዕኖ እዚህ ላይ ቀላል አይደለም ማለት ነውና በዛ ላይ አጠቋት አሰቡ። እሷ ምንድነው ያደረገችው? በተቻላት አቅም ማንነቷን ክብሯን ለማስጠበቅ ጥረት አድርጋለች። ራቅ ብላለች። حملته فانتبذت به مكانا قصيا فاجاءها المخاض <سؤال> الى جذع النخلة

አንቀሳቅሽው ዛፉን ሲንቀሳቀስ ከላይ የሚወድቅ ነገር አለ ማለት እንደው አ በራሱ እንዲወድቅ እኮ አብላት ይችላል ለእኛም ትምህርት ነው በአንድ በኩል ተንቀሳቀስ የሆነ አክሽን ነገር እሷ እንደማታንቀሳቀሰው ይታወቃል አስር በጣም ጎረምሳ የሆኑ ወንዶች ቢወዘውዙት እንኳን ከላይ ማርገፍ ዛፉን ትንሽ ቢሆን አያንቀሳቀሱት ማዕሩፍ ነው ግን ሰበቡን ማድረስ ነው ወሽረቢ ወቀሪ ዐይና በይ ጠጪ ብሎ ያን ነገር አላህ ሱብሐነሁ ወተዓላ ጸጋ አመጣላት መምጣት አለባት። ወደ ህዝቦቿ መመለስ አለባት። ወደ ህዝቦቿ ስትመጣ የሚጠብቃት ነገር ግልጽ ነው። ምንድን ነው ያደረገችው? እንደው ሳትመጣ በፊት እዛው ዛፉ እንትኑ ወረደላት፣ ተምሮ ወረደላት። ነገር ግን ምጡ ከባድ ነው። ያሳለፈችው እንትን አለ። እንደውም በጣም በቃ ሞትን የተመኘችበት ቃል ነው የሚመስለው ያለይተኒ ሚቱ ቀብለ ኩንቱ ነስሄን ነበር ከዛ በኋላ የሚመጣው ራሱ ከባድ ነው እ አላገባችም እቺ ሴት። ቤተሰቦቿን በእንደዚህ በመልካም ነገር የሚታወቁ ናቸው። ባዳ ላይ የነበረች አሁን በገለጽ ነው፣ ምርጥ ባህሪ ላይ የነበረች ሴት መቻለ። ከዛ በኋላ ልጅ ጊዜ ስትሄድ ምንድነው ሊፈጠረው የሚችለው? በጣም ከባድ ነው። ከዛ በኋላ ያለው ፈተና ራሱ መከራ አለ። ከዛ በኋላ ደግሞ ሂዳ የሚቀበላት ደግሞ ሌላ መከራ አለ።

ምንድን ነው ያሏት እነሱ እሷስ ምንድን ነው የመለሰች መጀመሪያ ቃሉ ያ መርየሙ አንቺ መርየሙ ሆይ ይሄ ይዘሽ የመጣሽው ልጅ ምንድን ነው ማለት እነሱ ትንሽ ነገር ነው የሚፈልጉት ሰውን አላማው ሰውን ማነወር ማነወር የሆነ ሰው አይደለም እንደዚህ አይነት ነገር ይቅርና ግልጽ ባልሆነ ነገር ራሱ በትሁማ ማለት ባልተረጋገጠው ወሬ ራሱ ማማትና ማነወር ይፈልጋል እሳቸው እነሱ ያደረጉት ምንድን ነው ይሄ ልጅ ይዘሽ የመጣሽው ነገር ምንድን ነው? በፊት በመጥፎ ተግባር አናቅሽም አላሏትም እኮ ጥሩ ሰውነሽም አላሏትም። ማካነ አቦኪ ምራ ሰው ኢኖ ማካነቱ ሙኪ በእናትና በአባት ማናወር ከባድ ነው። እሱ ሰው የሆን ማናገር እኮ ይችላል። አንቺ እኮ ጥሩ ሴት ነበርሽ አላገባሽም። ምንድን ነው ሌላ ነገር ነው ያዩ። እስኪ ምንድን ነው ወደ አባት ነው የሄዱት ማለት ነው

አባትሽ በጥሩ ሁኔታ የምናውቀው ሰው መጥፎ ያልሆነ ሰው፣ እናትሽ ደግሞ ባጸያፊ ባህሪ ያልታወቀች ሴት ሆኖ ሳለ ምንድን ነው ያመጣሽ? መርሐባ ፋእሻረት ኢለይ ወደ ልጁ አመላከተች። መልስ ሊሰጥ ነው እንግዲህ፣ ያ ህፃን ምንም ገና አንደበቱ ያልተፈታው ህፃን መልስ ሊሰጥ ነው። ይህን መልስ በቀጣዩ ክፍል ብናይ ነው የሚሻለው። ኢንሻላህ። መርሐባ ውድና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን ቀሰሱል ቁርኣን የቁርአን ታሪኮች የሚለውን ፕሮግራማችን ነው። በዚህ ፕሮግራም ላይ በጣም ወሳኝ ነጥብ የእናታችን የመርየምን ታሪክ እየተመለከትን ነው። በቀጣዩ ክፍላችን ቀሪውን ሀሳብ ይዘን ወደ እናንተ የምንመጣ ይሆናል። ኢንሻአላህ እስከዛው ድረስ ያላህ ሱብሐነሁ ወተዓላ ጥበቃ አይለያችሁ። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ